የብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር፣ ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶር ና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። አሁን እዚሁ ዝርዝር ውስጥ ያነሳ ያነሳነውን ተጫዋች እናንሳ። የቼልሲውን ንብረት እንመልከተው። አንድሬ ሳንቶስን አንድሬ ሳንቶስን እንመልከት። ያው የሱንኳን ከ18 ዓመት በላይ ስለሆነ ከስቲቫዮ ጋር ተመሳስሎ ብለው ነው፣ እሱን ጉዳይ እንመልከት። ግሩም አመት ነው ያሳለፈው። ይህንን ጉዳይ እናንሳ። ቼልሲ በጣም ብዙ ተጫዋቾች አሉት፤ ብዙዎቹ ደግሞ ወጣቶች ናቸው። ምን ይላሉ እነሱ? ዘርዘ አሜተር እንደ ማድነስ ይላሉ። ማድነስ ነው የቼልሲ ዝውውር። ለምሳሌ አሁን የዓለም የክለቦች ዋንጫ ላይ አይሄዱም የተባሉ ተጫዋቾች አሉ አይደለም። ዦዋ ፌሊክስ፣ አግዜል ዲሳሲ፣ ብራሂም ስተርሊንግ ምናምን አይነት ተጫዋቾች ከሄዱበት በውሰት የተመለሱ ማለት ነው ለእነዚህ ተጫዋቾች ምናምን አጠቃላይ ወደ ዓለም የክለቦች ዋንጫ ይዟቸው መሄዳቸው ተጫዋቾች ዋጋ ወደ 18 ሚሊዮን ፓውንድ ነው እና ያልተለመድ ነው ማድነስ ይመስላል ግን ሜተድ የለው ማለት አይደለም፣ ወይም የሚያደርጉትን አያውቁም ማለት አይደለም። የሚያደርጉትን ያውቃሉ። እንግዲህ የሚያደርጉትን ማወቃቸው ስኬታማ ያደርጋቸዋል የሚለውን እናያለን እንጂ አንደኛው ሜተድ ብዙ ተጫዋቾች በገፍ ሀይለኛ ፖቴንሻል ያላቸውን ተጫዋቾች ከመላው ዓለም መግዛት፣ ከዛ በቀጥታ ወደ ፋይሪንግ ላይን ወደ ተኩሱ ሰፈር ምናምን ሳታመጪ በደንብ ፕሮቴክት አድርገሽ የምታሳድጊበት ክለብ ማዘጋጀት አንድሬ ሳንቶስ በፈረመበት ጊዜ ለቼልሲ ሊጫወት አይችልም፣ ለስትራስቡርግ ግን ሊጫወት ይችላል። ብዙ ጫና የለም። ስትራስቡርግ ባለፉት ጥቂት ዓመታት ላለመውረድ ሲጫወት የነበረ ቡድን ኤክስፔክቴሽኑ ብዙ አይደለም። ምንም እንኳ እንደዚህ የቻምፒየንስ ሊግ ቦታን ለማግኘት የተፎካከሩም ሳይቀር የስትራስቡርግ ደጋፊዎች ደስተኞች ባይሆኑም፣ የዚህኛው የቼልሲ ሳተላይት ክለብ በመሆን ደስተኛ ባይሆኑም፣ ለቼልሲ ግን በጣም ጠቃሚ ነው። ምክንያቱም ይሄ ተጫዋች እዛ እንዴት እንደጎለበተ አሁን በተጠናቀቀው የውድድር ዘመን መቼስ በታክል ብቻ ከወሰድሽ ደ ቤስ ታክለር ነው። በታክል አንደኛ ነው። ብዙ ግራውንድ ዱዌሎች በማሸነፍ አንደኛ ነው። ለምሳሌ ከፓሪሳን ዠማ ጋር በነበረው ጨዋታ የምር ፈታኝ በሆኑ ጨዋታዎች እንለካው። ቪቲኛ፣ ዦአዎ ኔቬስ፣ ፋቢያን ሩይስ ምናምን ወይም ዋረን ዛይሬሜሪ አይነት ባለተሰጥኦ ተጫዋቾች ባሉት ቡድን ጨዋታ ላይ እንዴት እንደነበር ካየሽ አስራ አራት ጊዜ ዱዌሎች ላይ ተሳትፎ አስራ አንዱን ያሸነፈ በመጨረሻ ካርሎ አንቼሎቲ ለብራዚል ብሔራዊ ቡድን ጠርተውታል። ስትራስቡርግ፣ ይሄ የሰሜን ፈረንሳይ ቡድን መጨረሻ ላይ ባይሆንም ለአውሮፓ ቻምፒየንስ ሊግ ስፍራ ነው የተጫወተው። ለአውሮፓ ቻምፒየንስ ሊግ ስፍራ ነው የተጫወተው። እዚህ ቡድን ውስጥ የእሱን ያህል ብዙ ጨዋታ ያደረገ ተጫዋች የለም። ከሰላሳ አራቱ ጨዋታዎች ሰላሳ ሁለት ጨዋታዎች አድርጓል። ሰላሳ ሁለቱንም ጀምሯል። አንድሬ ሳንቶስ በጣም ብዙ ተስፋ የተጣለበት ሲመጣም እንደዛ ነበር ለነገሩ ከዛ ደግሞ እኔ አማካዮችን በተመለከተ ከፍ ያለ ኃላፊነት ያለበት የቡድን ሚዛን የሚጠበቅበት የሜዳ ስፍራ ስለሆነ ተጫዋቾች በዚህ ለጋ እድሜ በእንዲህ መጠን ብስለት ከተጫወቱ መደነቅ አለባቸው ትሉ አንድ የምታየው ነገር ሳይንስ ኦፍ ታይሚንጉ ጥሩ ነው። የጊዜ አጠባበቁ፣ ታክሉ፣ የጨዋታ ንባቡ እንደዚህ ግን እንዲህ ቁጥሮቹን ስናያቸው ዲስትሮየር ብቻ ይመስላል አስር ጎላጅ ቁጥር በዚህ አመት አማካይ ነው። አብዛኛውን ጊዜ በራሱ የሜዳ ክፍል ነው ፓስ የሚያደርገው። በራሱ የሜዳ ክፍል ነው ፓስ የሚያደርገው። አሁን በመጨረሻ ፓሶቹን ብቻ ብትወስጂ ፓስ ያደርጋል አይደለም። ከፓሶቹ መካከል ስድስት ነጥብ ሰባት ፐርሰንት የሚሆኑት ብቻ ናቸው በፋይናል ፍርድ የሚደረጉት፣ አብዛኛው በራሱ ዞን የሚደረገው። ለዚህ ነው ታክለር የሆነው። በጣም ሀይለኛ ታክል፣ ታፍ ታክለር ነው። ግን ቅድም ያነሳሁት የጊዜ አስተውሎት ወይም ሴንስ ኦፍ ታይሚንጉ አስደናቂ ስለሆነ የተጋጣሚ ቡድን ሳጥን ውስጥ ከደረሰ በኋላ ይሄ የዘገዩ ሩጫዎች አሉት አይደለም ብዙ ጎሎች ያስቆጥራል። አስር ጎል ብዙ ነው ለአማካይ ለጥልቅ አማካይ በተለይ ለሌሎች ተጫዋቾች የበለጠ ነጻነት እንደሚ አንድ ኤሜጋ የሚባል ተጫዋች ነው ከሱ የበለጠ ጎል ያስቆጠሩ ስለዚህ አብዛኛውን ጊዜ ስድስት ነጥብ ሰባት ፐርሰንት ሳይሆን ስድስት ነጥብ ሰባት ፓስ በአቬሬጅ ነው በመጨረሻው ሰላሳ ሜትር ወይም ሶስተኛ ሜዳ ክፍል የሚያደርገው የበለጠ ማጥቃት ላይ ለሚያተኩረው ዲዬጎ ሞሬራ የቦታ ሽፋን የሚሰጥ አይነት ተጫዋች ስለሆነ አብዛኛው ስራ ስፔስ ከቨር ማድረግ ነው። እሱም ስፓሻል አዌርነስ ይፈልጋል። እና አሁን በዓለም የክለቦች ዋንጫ ላይ ለቼልሲ ሲጫወት እናየዋለን። ይህን ልጅ ቼልሲ ደግሞ ተጨማሪ አማካይ ያስፈልገዋል። ምንም እንኳ ሁለት መቶ ሀምሳ ሚሊዮን ፓውንድ አውጥቶ ኤንዞ ፈርናንዴዝን፣ ሞይሴስ ካይሴዶን፣ ሮሜዮ ላቬያን ቢገዛም አማካይ ቦታ ላይ የአማራጭ እጥረት አለ። አሁን በዚህ የውድድር ዘመን ሮሚዮ ላቪያ አስራ ስድስት ጨዋታ ብቻ ነው ያደረገው። ባለፈው አመትማ ግማሽ ጨዋታ አይሞላም ሞላ በሁለት ሀያ ሶስት ሀያ አራት የውድድር ጨዋታ ተቀይሮ ገባ። ከዛ አልተጫወተም። ብዙ ኢንቨስት የተደረገበት ተጫዋች ነው። ሲኖር መቼስ የሚፈጥረውን ልዩነት ማየት ይቻላል። አሰልጣኙም በአካል ደህና ከሆነ ሊጠቀምበት የሚፈልገው አይነት ተጫዋች ነው። ግን የእሱ ፊትነስ አስተማማኝ አይደለም። ስለዚህ ተጨማሪ ተጫዋች ይፈልጋል። ቼልሲ የሚያቆዩት ከሆነ አሁን እንግዲህ የከተማው ሁሉ መነጋገሪያ የሚባል ተጫዋች ነው። በዛ በፈረንሳይ እንግዲህ ከምርጦቹ አማካዮች መካከል አንደኛው ነው። አሰልጣኙ አራት ሁለት ሶስት አንድ ነው የሚመርጠው። ስለዚህ ከካይሴዶ ጋር ሊያጣምረው ቢፈልግ ይሆናል፣ ልክ ከላቪያ ጋር እንደነበረው። ሌሎቹ አማካዮች ላይ እንዳልኩት ላቪያ አስራ ስድስት ጨዋታ ኬርነን ዲዩዝብሪ ሆል አስራ ሶስት ጨዋታ ብቻ ነው ያደረጉት እንግዲህ አብዛኞቹን ጨዋታዎች ከተጠባባቂ ወንበር እየተነሳ ደግሞ የሚበዙትን በኮንፈረንስ ሊግ ነው ያደረጉ ሳንቶሽ እና ዳሬው ኤሱጎ ሁለቱ የመጡ ተጫዋቾች ሳንቶስ ከውሰት ኤሱጎ ከስፖርቲንግ ሊዝበን የፈረመ ተጫዋች ነው ስለዚህም አሁን በዚህ አመት ካይሴዶ እያንዳንዱን ጨዋታ የመጀመር ግዴታ እንደነበረበት መጀመር ላይ ይጠበቅበት ይችላል አሁን በሚቀጥሉ አመት ዴብዝ ይፈልጋል ቼልሲ ለምን ኮንፈረንስ ሊግ ላይ አይደለም የሚወዳደረው ኬርነን ዲዮዝ ብሪ ሆልን ምናም ልታስጀምሪ ትችላለች፣ ወይም ታይሪክ ጆርጅን ወይ ሌሎች ወጣት ተጫዋቾችን። ቻምፒየንስ ሊግን ሲሆን ሰፋ ያለ ስኳድ ለሁለት ትልልቅ ውድድሮች የሚሆን ስኳድ ያስፈልጋል። ስለዚህ አንድሬ ሳንቶስ ለሮቴሽንም በጣም የሚጠቅም ተጫዋች ነው። እንግዲህ ለአስራ ስምንት ወር ነው በዛ የቆየው። በኋላ የውድድር ዘመኑ መጨረሻ ላይ የዩኤንኤፍፒ ምርጫ ሲደረግ የአመቱ ወጣት ኮከብ ተጫዋች ምርጫ ሲደረግ የመጨረሻ እጩ ሆነው ከቀረቡት መካከል አንደኛው ነበር። ማን መሰለሽ? የበለጠው ዴዚሪ ዱዌ ብቻ ነው የበለጠው ከአንድሬ ሳንቶስ ዴዚሬ ድዌ ብቻ ነው ከሱ የበለጠ። ቅድመ ያነሳሁትን አዩቢ የሚባለው ልጅ እሱ እንኳን አልበለጠው እና በጣም የተሟላ አስር ጎሎች ያስቆጠረ አንዳንዶቹ ጎሎች በጣም አስደናቂ ጎሎች ነው። አንዳንዶቹ ደግሞ የቁመቱንና የአየር ላይ ኳስ አጠቃቀሙን የሚያሳይ ነው። ካስቆጠራቸው አስር ጎሎች አምስቱ በጭንቅላት ያስቆጠራቸው ጎሎች ናቸው። ዘግይቶ ሳጥን ውስጥ መድረስ፣ ክሮስ ማጥቃት የሚችል አብዛኛውን የሜዳ ክፍል የጨዋታ ጊዜ በራሱ የሜዳ ክፍል ሲያሳልፍ የሚቆይ ቢሆንም ደግሞ በጣም ጥሩ ቴምፖ ሴተር ነው። እኔ አሁን ከኳስ ውጭ ስላሉ ስለ ታክል ስለ ታክል ሰክሰሱ ምናምን አነሳው እንጂ በጣም ጥሩ ፓሰርም ነው። ስለዚህ ኢንዞ ማሬስካ ይህንን ተጫዋች እንደ አዲስ ፈራሚ ልንቆጥረው እንችላለን። አዲስ ፈራሚ የማንለው ቼልሲ ከገዛው ስለቆየ ነው። ተጫዋቹ የቼልሲ ተጫዋች ሆኖ ረጅም ጊዜ ቆይቷል። በውሰት ሲጫወት ስለነበር እና ይሄ ቡድን በተለይ ደግሞ ለእንደ ኮል ፓልመር አይነት ክሬቲቭ ተጫዋቾች ብዙ የሚጫወት ከሆነ አላቅም ግን ኤስቴቫው ዊሊያንን አምጥተዋል። ለእነዚህ የፍሌር ተጫዋቾች በቂ ፕሮቴክሽን የሚሰጥ ፉልባኮቹ ለማጥቃት ወደፊት በሚሄዱበት ጊዜ የእነሱን ስፔስ ወደ ጎን እየወጣ የሚሸፍን በብሎክ አስረኛ ስፍራ ላይ እየተቀመጠ እና ይሄ ደግሞ ምንድነው የሎወር ቦዲ ስትሬንግዝ የሚሉት አሌታችን ነው። ጡንቻው በጣም ጠንካራ ነው። ስለዚህ ባላንሱ በጣም ጥሩ ነው። ክሮሶች ኢንተርሴፕት ማድረግ ይችላል። ታክሉ፣ ቴክኒክ ሁሉ በጣም አስደናቂ ተጫዋች ነው። ስለዚህ እንዲሁ አንዳንዶቹን ግርድፍ ቁጥሮቹን ስናይ ሚድፊልድ ዲስትሮየር ብቻ ይመስላል፣ ግን ዲስትሮየር ብቻ አይደለም። በጣም ስማርት ተጫዋች ነው። ደግሞ ፕሮፌሽናል ጠባይም አስፈላጊ ነው አይደለም? እና አንድ የተሻሻልኩበት ምክንያት የሚለው የራሱ ኒውትሪሽኒስት ቀጠረ፣ የራሱ ሼፍ ቀጠረ፣ የራሱ ፊዚዮቴራፒስት ቀጠረ፣ የራሱ የፊትነስ ትሬይነር ቀጠረ። አሁን እንግዲህ እያንዳንዱ ኒውትሪሽኒስትና ሼፍ የተለያዩ ናቸው ፊዚዮቴራፒስትና ፊትነስ ትሬነር የተለያዩ ናቸው። አራት ባለሙያዎች ነው የቀጠረው ይሄ ልጅ እና በእነዚህም ውሳኔዎቹ ምክንያት በጣም ድንቅ የውድድር ዘመን ካሳለፈ በኋላ ለመጀመሪያ ጊዜ እንግዲህ በዝነኛው ሰማያዊ መለያ በዓለም ክለቦች ዋንጫ ውድድር ላይ እናየዋለን ማለት ነው። ስለዚህ አዲስ እንዳንለው አዲስ አይደለም፣ ግን ቡድኑን ደግሞ እንደ አዲስ የሚቀላቀል ተጫዋች ስለሆነ የቼልሲ እንደ አዲስ አይነት ተጫዋች ነው። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ